ክርስቲያናዊ አለባበስ። ሴት የወንድን ልብስ አትልበስ፣ ወንድም የሴትን ልብስ አይልበስ። ይህን የሚያደርግ በአምላክ በእግዚአብሔር ዘንድ የተጠላ ነው። ማንኛውም ሴት የሰውነቷን ቅርጽ የሚያሳይ ወይም ክፍትፍት ልብስ ለብሳ መሄዷ የሁሉንም ወንዶች ስሜት መፈታተኗ እርግጥ ከመሆኑም በላይ በመንፈሳዊ ሕይወት ደካማ የሆኑትን ደግሞ ለኀጢአት አጋልጦ ይሰጣል። እዚህ ላይ የተሳሳተው በራሱ ደካማነት ነው ብሎ ምክንያት መስጠት አይቻልም። እግዚአብሔር የሚጠይቀው በማን ተሰናከለ የሚለውን ጭምር ነውና፣ በክርስትና ደግሞ ሰውን ማሰናከል እጅግ የከፋ ኃጢአት ነው። ከነዚህ ከተናናሾቹ አንዱን የሚያሰናክል የወፍጮ ድንጋይ ባንገቱ ታስሮ ወደ ጥልቅ ባህር መስጠም ይሻለው ነበር፣ ማቴዎስ 18:6 ላይ እንደተጻፈው አንዳንድ ሴቶች እግዚአብሔር ምን ሰራሽ እንጂ ምን ለበሽ አይለኝም ይላሉ? እግዚአብሔር ግን እንዲህ ይላል፣ እንግዳ ልብስ የሚለብሱትንም ሁሉ እቀጣለሁ። እንግዲህ የሴቶችን እንቀበል ወይስ እግዚአብሔርን? ምርጫ ያንቺው ነው እህቴ። መጽሐፍ ግን እንዲህ ይላል፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። የሐዋርያት አምስት 29 ላይ እንደተጻፈው በሴቶችና በወንዶች መካከል ያለባበስ ልዩነት ሊኖር ይገባል። ሴት የወንድን ልብስ አትልበስ፣ ወንድም የሴትን ልብስ አይልበስ። ይህን የሚያደርግ በአምላክ በእግዚአብሔር ዘንድ የተጠላ ነው። ታዲያ ቀሚስን የወንድ ሱሪን የሴት ማን አደረገው? ይህ የሰነፍና ለሰተታቸው ምክንያት የሚሹ ሴቶች የሚያነሱት ጥያቄ ነው። በመጀመሪያ እኛ ኦርቶዶክሳውያን የእግዚአብሔርን ቃል አውቀን ልንፈጽመው እንጂ በቃሉ ላይ የምን ፍቅና ጥያቄ እናነሳ ዘንድ ተከቢ አይደለም። ግን ደግሞ ተፈጥሯችንን ብቻ በማየት ህሊናችን ራሱ ቢናገር ሱሪ የሴት ነውን? ቀሚስስ የወንድ ነው እንዴ? ተፈጥሮ እንኳን አያስተምራችሁምን? አንደኛ ቆሮንቶስ 11 14 ላይ እንደተጻፈው ዳሩ ግን ማንም ሊከራከር ቢፈቅድ እኛ ወይም የእግዚአብሔር አብያተ ክርስቲያናት እንዲህ ያለ ልማድ የለንም። ቅዱስ ጳውሎስ እንዳለው ስህተት መሆኑን መናገር እንጂ መከራከር አያስፈልግም! ክርስትና በምርጫ ነውና በፊትህ እሳትና ውሃን አኑሬአለሁ ወደ ወደድከው እጅህን ክተት። እዚህ ላይ ግን ቀሚስ ሲባል ከውስጥ ሱሪ የማይሻለውን ብጣሽ ጨርቅ እንዲሁ ቁመቱ ረጅም ሆኖ ከሰውነት ጋር የሚጣበቀውን አይነት አለባበስ ማለት እንዳልሆነ ልብ እንበል። እህቶቻችን ሆይ ማስተዋልን ትላበሱ ዘንድ እንለምላችኋለን። መሰልጠንና መሰይጠንም ትለዩ ዘንድ ይሁን። ሰውነትሽ የእግዚአብሔር ቤተ መቅደስ ነውና ሁሉም በአግባብና በስርዓት አድርጊለት። ደግሞም ክርስትና ራስ ወዳድነት አብዝታ ትጠላለች። ምንም ነገር ስናደርግ ስለ ሌላው ሰው ልናስብ ያስፈልገናል። እኛስ ሰውን ወደ ዝሙት ሊያመራው ስለሚችል አለባበሳችን እጅግ ተጨንቀን ነገር ግን ቅዱስ ጳውሎስ ወንድማችንን ስለማሰናከል ምን አለ? መብል ወንድሜን የሚያሰናክለው ከሆነ ወንድሜን እንዳላሰናክለው ለዘላለም ከቶ ስጋ አልበላም። አንደኛ ቆሮንቶስ 8፥13 እንደተጻፈው። እንግዲህ ክርስትና እዚህ ድረስ ነው፤ ስለ ራሳችን ብቻ ሳይሆን ስለ ወንድሞችና እህቶቻችን የምናስብባት፣ ለነሱ መሰናከያ እንዳንሆን እየተጠነቀቅን፣ ሁሉም በአግባቡና በሥርዓት የምናደርግባት እምነታችንን በምግባር የምንገልጽባት ናት። በውኑ ኢትዮጵያዊ መልኩን ነብር ዝንጉርጉርነቱን ይለውጥ ዘንድ ይችላልን? እህቴ አንችም ኤርሚያስ እንዳለው ኢትዮጵያዊነትሽን ጠብቂ። የምዕራባውያን በዓል ከሆነው አለባበስም ሆነ የምንዝር ጌጥ ራስሽን አርቀሽ በሚያኮራው ኢትዮጵያዊ ባህላችን ትዋቢ ዘንድ እግዚአብሔር ይርዳሽ። እግዚአብሔር ለሁላችንም አስተዋይ ልቦና ይስጠን።